አብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነውን ዜና ይዘን ቀርበናል። ከዜናዎቹ ጋር መቤቱ ነኛው። አብራችሁ ኑኑ። በበጀት ዓመቱ ማህበረሰቡን ተጠቃሚ የሚያደርጉ የልማት ስራዎች ቢሰሩም ህገወጥነትና ብልሹ አሰራሮችን በመከላከል ረገድ ውስንነት መኖሩን የጎንደር ከተማ ምክር ቤት ገለጸ። የጎንደር ከተማ ምክር ቤት አራተኛ ዙር 12ኛ ዓመት ሁለተኛ መደበኛ ጉባኤውንም አካሂደዋል። አገኘው አበባው ተጨማሪ አለው። የጎንደር ከተማ ምክር ቤት አራተኛ ዙር 12ተኛ ዓመት ሁለተኛ መደበኛ ጉባኤውን አካሂዷል። በጉባኤ 17 በጀት ዓመት ባለፉት ወራት የተከናወኑ አበረታች ስራዎችን ጠቅሰዋል። በ2017 በጀት ዓመት በርካታ የልማት ስራዎች ተሰርተዋል። ከተሰሩ ስራዎች መካከል እውቅና የምንሰጣቸው አሁን ለደረስንበት ሰላም መሻሻል መታየቱ፣ የህግ የማስከበር ስራዎች የሚያበረታቱ መሆናቸው፣ ከህገታ ጋር በተያያዘ ሙሉ በሙሉ ባይቆምም ከነበረበት በአንጻራዊ መልኩ እንዲቀንስ ትግል መደረጉና ሲሆንና በወንጀለኞች ላይ ምርመራ መጀመሩ የተጀማመሩ የልማት እንቅስቃሴዎች መልካም መሆናቸው፣ አፈጉባኤዋ የህዝቡን ተጠቃሚነት ለማረጋገጥና ለከተማው እድገት በቀጣይ መፈታት የሚገባቸውን ጉዳዮችም አንስተዋል። የከተማችን ህዝብ አሁንም በምሬት ከሚያነሳቸው ችግሮች አንደኛ፣ በህግ የተፈቀረለት በሚመስል ደረጃ ያለ ገንዘብ አገልግሎት የማይሰጥባት ከተማ ሁናለች። ሁለት ከሌብነትና እና ከብልሹ አሰራር አኳያ አሁንም በመዋቅር ደረጃ የተደራጀ ሌብነት መኖሩ፣ ሶስት የመንግስትና እና የህዝብ ሀብቶች እንደተፈለገ የሚሸጡበት የሚዘረፉበት ሁኔታ በተደጋጋሚ በምክር ቤቱ ቢነሳም ችግሩ ያልተስተካከለና አሁንም የትኩረት ማነስ መኖሩ ምክር ቤቱ በአራተኛ ዙር አስራ ሁለተኛ ዓመት አንደኛ መደበኛ ጉባኤ ያስቀመጠውን አቅጣጫ አፈጻጸም ሪፖርት ያቀረቡት የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ ቻላቸው ዳኛው በጠጠር መንገድ ዝርጋታ፣ በድልድይ ስራ፣ የውሃ ማፋሰሻ፣ የወጣቶች መዝናኛና ሌሎች ሃምሳ ስድስት ፕሮጀክቶች ተጠናቀው ለአገልግሎት ክፍት መሆናቸውን አንስተዋል። እንደ ከተማ ባለፉት ዓመታት የተጀመሩ ፕሮጀክቶች በርካታ የነበሩ ሲሆን ከነዚህ ውስጥ ለከተማው ኢኮኖሚያና ማህበራዊ ፋይዳ ያላቸው መልካም አስተዳደር ችግር በመፍታት የስራ እድል የሚፈጥሩ 56 ፕሮጀክቶች በታህሳስ ወር ማስመረቅ ተችሏል። ተቀዳሚ ምክትል ከንቲባው አክለውም ከከተማ ፕላን ውጭ የተሰሩ ግንባታዎችን ማፍረስ እንደተጀመረ አንስተዋል። ከፕላን ውጭ በአመራሩ ተገንብተው የነበሩ 16 ቤቶች ማፍረስ ተችሏል። በሁሉም ክፍለ ከተሞች ኮንቴነሮችን ለማስነሳት ሰፊ ተግባር የተከናወነ ሲሆን በዚህ ረገድ 3662 ኮንቴነሮች በማንሳት ውጤታማ ተግባር ተከናውሎ ማለት ይቻላል። የምክር ቤቱ አባላት በማህበራዊና ኢኮኖሚያዊ ጉዳዮች ጥያቄዎችን ያቀረቡ ሲሆን በተለይ የመሬት ወረራና የኑሮ ውድነትን የሚያባብሱ ህገወጥነት መቆም እንዳለበት አሳስበዋል። ስለ መሬት ወረራ በጣም በጣም ብዙ ጊዜ አንስተናል። እስኪ የተወረረውን መፍትሄ እስከምንፈልግለት የገነገነ ችግር ነው። አሁንም በወረራ ላይ ስለሆነ ያንን የምናስቀርበትን መንገድ እስኪ እንፈልግ። ነዳጅ ማደያ አካባቢ አሁን ህገወጥነቱ ሙስናው እንዳለ ነው። ይብላኩ ነገር በጣም ያገረሸ ነው እንጂ የቀነሰ ሁኔታ እየታየን አይደለም። ህገወጥ የነዳጅ ሰርቆትና የገበያ ስርዓቱን የሚያዛቡት ላይ እርምጃ እየተወሰደ መሆኑን የጠቀሱት አቶ ቻላቸው ህገወጥ የመሬት ወረራ ለከተማው እድገት ትልቁ እንቅፋት በመሆኑ ተባብረን ማስተካከል አለብን ብለዋል። አንዳንዱ እኮ ና ተብሎ ነው የተሰጠ። ና ተብሎ፣ ና ውሰድ ተብሎ እኮ የተሰጠ። ምክንያቱም ስንበዛ ተጠያቂነት አይኖርም እናብዛው ተብሎ እኮ እየተለመነ ነው የተሰጠው አሁን አንድ ሁለት ቢሆን አንቀን ይዘን ስንልል እንብዛ 15 20 50 ማ ከሆነ ምርጥ ነው ተብሎ እኮ ገና ነው የሚጠራሉ ጸጥታ አካሉ የሚጠራሉ እኛ ጋር የሚጠራለ አንዳንዱ በ12 ዓመት ልጅ ቤት አለው ያ 12 ዓመት ልጅ ምን አምጥቶ ነው እሷ መንግስት ሊኖር ማለት አሁንም ተመካክረን እናጸደዋለን። እጅ ላይ ናቸው አልቋል። ከሰባት ከስምንት ዓመት በላይ ነው የሚያስገብ እሳስራቸው። ብዙዎች በፌዴራል መንግስትና በክልሉ እየተገነቡ የሚገኙ ፕሮጀክቶች አፈጻጸም ለከተማው ሁለንትናዊ ለውጥ ወሳኝ መሆናቸው በምክር ቤቱ ተነስቷል። በአካባቢው ያለውን የመልማት እድል እያደናቀፈ ያለው የሰላም ችግር በዘለቄታ እንዲፈታ የማዕከላዊ ጎንደር ዞን የምስራቅ ደንቢያ ወረዳ ነዋሪዎች ጠየቁ። በምስራቅ ደንቢያ ወረዳ በዘንጋጅ ቀጠና ሕዝባዊ የሰላም ውይይት ተካሂዷል። የውይይቱ ተሳታፊዎች አካባቢው ሰላምና ልማት የሚሻ መሆኑን ጠቅሰው ለዘላቂ ሰላም እንቅፋት የሆኑ አካላትን በመለየት እርምጃ መውሰድ ይገባል ብለዋል። ትምህርት ቤቶች ንብረታቸው ተዘርፎ በመዘጋታቸው ተማሪዎች ለመሀይምነትና ለተለያዩ ችግሮች እየተጋለጡ በመሆኑ ትምህርት እንዲጀምር ሁሉም ሊረባረብ ይገባል ብለዋል። በውይይቱ ላይ የተገኙት የምስራቅ ደንቢያ ወረዳ ዋና አስተዳዳሪ አቶ ሀብቴ ብርሌ አካባቢው ትርፋ አምራች ቢሆንም ህገ ወጦች የተለያዩ ወንጀሎችን በመፈጸም ልማቱን እያደናቀፉ መሆኑን ተናግረዋል። ሰላምን ለማጽናት የተለያዩ መድረኮች መካሄዳቸውን የገለጹት ዋና አስተዳዳሪው በቀጣይም ማህበረሰቡ የተዘጉ ትምህርት ቤቶች እንዲከፈቱና ልጆቹን ወደ ትምህርት ቤት እንዲልክም መልእክት አስተላልፈዋል። የማዕከላዊ ጎንደር ዞን ወጣቶችና ስፖርት መምሪያ ኃላፊ አቶ ድግስ መለሰ በበኩላቸው በአካባቢው እየተከናወኑ ያሉ በርካታ ልማቶች እየተደናቀፉ በመሆኑ ማህበረሰቡ ከልብ ተወያይቶ ችግሮችን በዘላቂነት እንዲፈታ ጠይቀዋል። ማህበረሰቡ ከመንግስት የጸጥታ መዋቅር ጋር በመሆን አካባቢውን ሊጠብቅ እንደሚገባም መልእክት አስተላልፈዋል። በአካባቢው የተገኘውን አንጻራዊ ሰላም ዘላቂ ለማድረግ የህግ ማስከበር ስራው ተጠናክሮ እንደሚቀጥል የ62ኛ ክፍለ ጦር ምክትል አዛዥ ሌተናል ኮሎኔል መሐመድ ከማል ተናግረዋል። መረጃው የማዕከላዊ ጎንደር ዞን የመንግስት ኮሚኒኬሽን መምሪያ ነው። በተያያዘው በጀት ዓመት 189 የመንገድ ፕሮጀክቶችን ግንባታ አጠናቆ ለአገልግሎት ክፍት ለማድረግ አቅዶ እየሰራ መሆኑን የአማራ ክልል መንገድ ቢሮ ገለጸ። ቢሮው የሰባት ወራት የስራ አፈጻጸሙን ከዞን መንገድ መምሪያዎችና ከባለድርሻ አካላት ጋር በጎንደር ከተማ ገምግሟል። አዲስ አለማየሁ ተጨማሪ ያለው የአማራ ክልል መንገድ ቢሮ የሰባት ወራት የስራ አፈጻጸም ከዞን መንገድ መምሪያዎችና ከባለድርሻ አካላት ጋር በጎንደር ከተማ ገምግሟል። በግምገማው ክልሉ በጸጥታ ችግር ውስጥ ሆኖ የግንባታ ስራዎች መሰራታቸው ጥራት ያለው እቅድ በማቀድ ከፈጻሚ አካላት ጋር መግባባት ላይ መደረሱና ፕሮጀክቶችን በውጤታማነት የመምራት ተቋማዊ ባህል ማሳደግ መቻሉ በጥንካሬ የተነሱ ሲሆን ወቅታዊ የጸጥታ ችግሩ የስራ እንቅስቃሴ መገደቡና የጸጥታ ችግሩን ሰበብ በማድረግ ፈጻሚ አካላት ወደ ስራ ለመግባት በውስንነት ተነስተዋል። ከሚኮ ጋር ቆይታ ያደረጉት የወልቃይት ጠገዴ ሰቲት ሁመራ ዞን ብልጽግና ፓርቲ ቅርን ቅርንጫፍ ጽሕፈት ቤት ኃላፊ አቶ ገብረ እግዚአብሔር ደሴና የማዕከላዊ ጎንደር ዞን መንገድ መምሪያ ኃላፊ አስንቃ ከብካብ በክልሉ በዞን በጀትና በህብረተሰቡ ተሳትፎ የመንገድና የድልድይ ፕሮጀክቶች እየተሰሩ ነው ብለዋል። ጅምር ስራዎች በተያዘላቸው ጊዜ እንዲጠናቀቁ በትኩረት እየተሰራ መሆኑንም ተናግረዋል። የክልሉ መንግስት ትኩረት አድርጎ ዘጠኝ ፕሮጀክቶች ሰጥተውናል። ከዚህ ውስጥ አንዱ ድልድይ ነው። ይሄ ድልድይ በ 41.7 ሚሊዮን ብር ደረጃውን የጠበቀ ድልድይ የተመረቀበት በህብረተሰብ ተሳትፎ 24 ሚሊዮን ብር በላይ ማሰባሰብ የተቻለበትና ይሄ መንገድ ደግሞ በከፍተኛ ፍጥነት እየተሰራ ያለበት ሁኔታ ነው ያለው። በክልል ደረጃ የተመደቡት ሶስቱ ድልድዮች ሁለት ተንጠልጣይ ድልድይ፣ አንድ ኮንክሪት ድልድይ ስራዎቹ በተሳለጠ መልኩ እየሄዱ ያሉበት ሁኔታ አለ። በጸጥታና በበጀት እጥረት የተጀመሩ ፕሮጀክቶች መስተጓጓል ሲገጥማቸው መቆየቱን የተናገሩት የስራ ኃላፊዎቹ የግንባታ ማሽኖች፣ የነዳጅና መሰል ቁሳቁሶች ለስራ እንቅፋት እንደፈጠሩ አንስተዋል። ቃብቲያ የሚባለው መንገድ ማህበረሰቡ በተሳትፎ በጣም ጥሩ እንቅስቃሴ እያደረገ እየሰራ በሞራል ያለበት ሁኔታ ቢኖርም አሁን የመሽን ችግር ገጥሟል። በተለይ የስካቫተር ችግር ገጥሟልኝ እዚህ ላይ ድጋፍ ቢደረግልን በተባለው ጊዜ የማጠናቀቅ ስራ አሁን ስልሳ ቀን በስልሳ ቀን ኦልሬዲ ጠረጋ ተጠናቆ አብዛኛው ወደ ዘጠኝ አስር ኪሎ ሜትር አካባቢ ሙሊት ተጠናቋል። እና እነዚህም ብንታገዝ ከፍተኛ የሆነ የነዳጅ ችግር በፕሮጀክቶቻችን ላይ እያጋጠመን ነው። እሱ ደግሞ በተፈለገው ርቀት ወይም ደግሞ በተቀመጠላቸው የጊዜ ገደብ እንዳይከናወኑ በማድረግ ረገድም አሉታዊ ተጽዕኖውን የሚያሳድርበት ሁኔታ አለ። በየአካባቢው ያሉት የጸጥታ ችግሮች ደግሞ እንቅፋት የሚሆንበት ሁኔታም እንዳለ በሰባት ወሩ የከመ የተጠቀምንበት ሂደታል። የአማራ ክልል መንገድ ቢሮ ኃላፊ ዶክተር ጋሻው አወቀ በክልሉ 760 የመንገድ ፕሮጀክቶች መኖራቸውን ተናግሯል። የመንገድ ፕሮጀክቶቹ 2048 ኪሎ ሜትር ርዝመት አላቸው ያሉት ዶክተር ጋሻው በዚህ ዓመት 189 የመንገድ ግንባታዎች ተጠናቀው ለአገልግሎት ክፍት ይሆናሉ ብለዋል። እስካሁን ወደ 427 ኪሎ ሜትር መንገድ የጠጠር መንገድ ተገንብቷል። ከዚህ ውስጥ 58 ኪሎ ሜትር የሚሆነው የአስፋልት መንገድ ግንባታ ነው። ከድልድይ ግንባታ አኳያ በበጀት አመቱ ከ95 ድልድይ በላይ ለመስራት እቅድ ይዘን እየሰራን ነው። በአጠቃላይ በክልሉ መንግስት በጀት ተይዘው ከሚሰሩት የመንገድ ፕሮጀክቶች ውስጥ 189 ፕሮጀክቶችን በዚህ አመት እናጠናቀቃለን፣ እናስመርቃለን፣ ሪቫን እንቆርጣለን፣ ለሌሎች አዳዲስ ፕሮጀክቶች መጀመር እድል እንፈጥራለን ብለን የክልሉ መንግስትም ቢሮውም በግልጽ ታቅዶ እየተሰራ ነው ያለው። 17624 ኪሎ ሜትር መንገድ ለመጠገን ታቅዶ እስካሁን ባለው ተግባር ከ9600 ኪሎ ሜትር በላይ መንገዶች ተጠግኗል ያሉት ዶክተር ጋሻው በግንባታ ስራው ዘርፍ የሚታየውን የማሽንና የነዳጅ ጥረት ለመቅረፍ ከአጋር ተቋማት ጋር እየተሰራ መሆኑን አንስተዋል። የነዳጅ አቅርቦት ማሽነሪዎችና ባለሙያዎች በሙሉ አቅማቸው እንዳይሰሩ በጣም ከፍተኛ ጫና እያሳደረ ነው። ይህም በተመለከተ ከንግድ ቢሮው ጋር ከና በተዋረድ ካሉ የንግድና ገበያ ልማት ተቋማቶች ጋር በትብብር እየሰራን ክፍተቶች እንዲሞሉ እያገዙን ነው፣ ግን ከዚህ በላይ እገዛቸውን እንፈልጋለን። በአማራ ክልል 32 የአስፋልት ፕሮጀክቶች በፌዴራል መንግሥት እየተገነቡ መሆኑ በውይይቱ የተነሳ ሲሆን ጅምር ፕሮጀክቶች በታቀደላቸው ጊዜ እንዲጠናቀቁ ሁሉም የህብረተሰብ ክፍል የበኩሉን ኃላፊነት እንዲወጣ ተጠይቋል። በጤና ተቋማት የሚስተዋለው የመድኃኒት እጥረት እንዲፈታላቸው በሰሜን ጎንደር ዞን ደባር ከተማ የማህበረሰብ አቀፍ ጤና መድህን አገልግሎት ተጠቃሚዎች ጠየቁ። የጤና መድህን አባላት ከተመረጡ የግል ክሊኒኮች በተመጣጣኝ ዋጋ መድኃኒት እንዲያገኙ እየተሰራ መሆኑን የከተማ አስተዳደሩ ጤና ጽህፈት ቤት አስታውቋል። ያየፈንቴ ተጨማሪው ይነግረናል። የማህበረሰብ አቀፍ ጤና መድን አገልግሎት ግለሰቦች አስቀድሞ በሚያወጡት አነስተኛ ገንዘብ የራሳቸውና የቤተሰብ አባላትን ጤና ለመጠበቅ እንዲሁም የጤና እክል ሲያጋጥም ወደ ጤና ተቋም በመሄድ ሕክምና የሚያገኙበት ስርዓት ነው። በሰሜን ጎንደር ዞን በደባርቅ ከተማ ጤና ጣቢያ የጤና መድን አገልግሎት ሲጠቀሙ ያገኘናቸው የከተማዋ ነዋሪዎች የማህበረሰብ አቀፍ ጤና መድን አገልግሎት ዘርፈ ብዙ ጠቀሜታ እያገኙበት መሆኑን ነግረውናል። በአንድ ጊዜ ልኮ ለምሳሌ የሚከፈለው በጤና መድማችን አመት ሊያገለግል ይችላል። አዎ፣ እና ስለዚህ ጥቅም አለው። ስማቸው በዚህ ይባላሉ። አሁን ገንዘብ የሌለው ዛሬ በትንሽ ገንዘብ ታክቦ መዳን አይችልም። በጤና መድን ላይ ግን ብዙዎቹ ሀገራችን ያሉ ድሆች ብዙ ሕክምና እየተሰጡ ለባለጤና ሆነዋል። ይሄ ባይኖር ግን ወይም ይሞታሉ እንጂ በምን እንግዲህ ድሀ በምንም ታክቦ ማችል በአገልግሎት አሰጣት ሂደቱ የሚስተዋሉ የግብአት እጥረቶች እንዲፈቱም ተገልጋዮች ጠይቀዋል አሁን ግን እንደገና ደግሞ ሀዚኛው ተመርምር እዚህ መድኃኒት የለም ግዛ የሚባል ከሆነ ለውጡ ምንድን ነው ነው የጤና መድስ እስከሆነ ድረስ ድሆቹ ለምሳሌ እንግዲህ እንደ አቅማቸው እንደ ሁኔታቸው ድሆቹ ለመርዳት የተደረገ ነገር እስከሆነ ድረስ ያው በዚህ ብንጠቀም በግል ይህን መድኃኒት ይህን መድኃኒት ግዛ ተባልኩኝ አዛ የገዛሁትን ግና አከማቸቼ ወረቀት ረሲቴን መጣዊ ያው መድኃኒት የለም ሲባል በግል ግዙ አልሆነ በስተቀር ሌላ የለም። የደባር ከተማ አስተዳደር ጤና ጣቢያ ኃላፊ ጌታቸው መኩሪያው በጤና ጣቢያው በ2017 ዓ.ም የዘገባ እስከተናገረበት ጊዜ ድረስ ከ35 ሺህ በላይ ለሚሆኑ የሕብረተሰብ ክፍሎች የማህበረሰብ ጤና ምህድን አገልግሎት ተጠቃሚ እንዲሆኑ መደረጉን ጠቁመው የሰላም እጦት መኖር በመድኃኒት አቅርቦት ላይ ጫና ማሳደሩን ገልጸዋል። 74 ፐርሰንት ላይ ነው ያለ ነው። ያም ደግሞ እንግዲህ እስከ ታኅሳስ 30 ብቻ ከ35 ሺህ በላይ የከተማ ነዋሪዎችን ለማስጠቀም ችለናል። ከሰላሙ ጋር ተያይዞ በትራንስፖርት ችግር የመድኃኒት የሚቀርብ በጣም አናሳ ነው እና ይሄ ነገሮች ቢፈቱ ማህበረሰባችን በደንብ ማስጠቀም እንችላለን። ኢትዮጵያስ ችግሩን ለመቅረፍ በከተማ በሚገኙ የግል ጤና ተቋማት ውል በመውሰድ የጤና መድን ተጠቃሚዎች በተመጣጣኝ ዋጋ መድኃኒት እንዲያገኙ መሰራቱን የጠባር ከተማ አስተዳደር ጤና ጽህፈት ቤት የጤና ጥበቃ ቡድን መሪ ወይዘሮ አበበች ብርሃኔ ገልጸዋል። ወደ 51654 አባሎች አሉን። ከነዚህ ውስጥ 31353ቱ የጤና አገልግሎት በአመቱ ውስጥ ያገኙ ናቸው። በጥቅሉ የግብአት እጥረቶች አሉ። እነዚህን የግብአት እጥረቶች ግን በተወሰነ መልኩ እንደ ሎካሊቲ መፍትሄ ብለን የወሰድ ነው እንደ ከተማ አንድ የግል ፋርማሲ ይዘናል። በሪፈራል የሚታከሙትን ወይም በሪፈር የሚሄዱትን ደሞ ወደ ጎንደር፣ ጎንደር ቀይ መስቀል ደግሞ አንድ ፕራይቬት ተቋም ይዘናል። ከነዚህ ውጭ ያሉትን እንግዲህ ማህበረሰቡ በኪሱ እንዲሸፍን እያደረግን ነው። የተወደዳችሁ ተመልካቾቻችን ጊዜያችሁን ሰጣችሁ ከኛ ጋር ስለቆያችሁ እያመሰገንን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነው ዜና እስካሁን ስትከታተሉትን የቆያችሁትን ይመስል ነበር። ከዜናዎቹ ጋር እመቤቱ ነኛው።